ማለት ያው አባወራ አላልኩ፣ እንደዚህ ያውን አንተ ና አባወራ እንግዲህ ያው ውበት የኔ ነገር የኔ ውድ ነገር ስለሆነችብኝ ክያይ ብላት። ኪያ ማለት የኔ የግሌ የብቼ እንደማለት ነው። ከዚህ በኋላ አላገኘሁም። በቃ አንተም አትናደድ። በጣም ቀጥታ የእውነት እኔ የሚያስደፈርኩ እና ያው እኔ ደግሞ ጓደኛዬ ስለሆነ ሌላ ነገር እንደዚህ አይነት ነገር ያስባል ብዬ ስላላሰብኩ ነው። እና እሱ ደግሞ የማይገባበት ቦታ ገባ፣ በማይመለከተው ነው የገባው እና አንተንም ማስቀየመ ከንጋር ያለውንም ጓደኝነት ጨርሷል። ከዚህ በኋላ እኔም አላገኘውም፣ በህይወቴ እንዲመጣ አልፈልግም። ሳምሪ ግን ያላመንሽበት ነገር አለ። ሁልጊዜ ድራማ ነው የምትዩው። ሄሉ እኮ አንድ ነገር አፈቅራለው ያለ አንድ ነገር አፈቅራለው አትልም። ያላመነችበት ነገርም አንቺም ታውቂያለሽ እና ድራማ ነው ትያለሽ በተደጋጋሚ ። ምክንያቱም ያላመነችበትን በሚዲያ አታወጣም። ብዙ ነገር ታውቂያለሽ እና ሪል ህይወቷ ነው ድራማ አይደለም። ለብር ብላ ያልሆነ ነገር አፍቅርሃለሁ አትልም። ቆይ አንድ ሰው እንኳን ወደ ጓደኛ ወንድም መቅረት ይችላል በህይወት ከመጡ ሳምሪዬ ሳምሪ እኔ ወድሻለሁ ሁልጊዜ ድራማ ነው የምትዩ ትክክል ሪል ነው ይሄ የአብና የሄሉ ህይወት መጨረሻ ያኔ እኔን ውቀሽኝ ሰላም ሰላም እንዴት ናችሁ ውድና የተከበራችሁ በመላው አለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ ደህና ናችሁ ወይ ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም እናንተም ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረጉኝ ቪዲዮንስ ጀምሩ እንደ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው ሀሳብ አስቤታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም ሄዱና ቤኒን ሄዱና ያብን ወደ እናንተ ይዤላችሁ መጥቻለሁ። ሳምሪ ይህን ሰሞን ሄዱና ሄዱን እያገጣጠምሽብን ነው እንደምትሆን ተስፋ አረጋለሁ። ሁለቱም ወዳቸው እህቶቼ ስለሆኑ ነው። ወደ እናንተ የማመጣው ማለት ነው። ውድ ቤተሰቦች እንግዲህ ከሄሉ እና የአብ ነው የምጀምረው። ምክንያቱም ከፊት ላይ ያስቀመጥኩላቸው ኮሜንት የነሱ ስለሆነ ማለት ነው። ከዛ ወደ ሄሉ እና ቢኒ እቀጥላለሁ። እንደዚህ አእምሮባቸው በባህል ልብስፋ ብትን ብለው መጥተዋልና የእነሱንም መቀጥላለሁ ወደ በኋላ ላይ ግን የነ ሄሉን ማስቀደም ስላለብኝ ነው። በዚህ አጋጣሚ እኔ ኮሜንት መጻፍ አልወድም። ምጽፈው የብዙ የተበሮች ቪዲዮ ያለው ግን ምጽፈው ውስን ቤት ነው ውስኖች ቤት ነው። ኮሜንቴን ካያችሁ ማለት ነው በጣም የምወዳቸው ቤት እና በቃ እንዴት ነው የሆነ ነገር ትኩረት ሰጥቼ የቪዲዮቸውን እንደማይ እንዲረዱት እና ሊጠቅማቸው ይችላል ብዬ የማያስበውን ኮሜንት ነው መጽፈው እና መጻፍ አልወድም። ማንበብ በጣም ነው የሚያስደስት ማንበብ ደስ ይለኛል። ቪዲዮ በተለቀቀ ቁጥር ቀድሜ የማየው ኮሜንት ነው፣ እያነበብኩ ነው ቪዲዮ የማየው እኔ ስራ ከሌለኝ ማለት ነው እና እንግዲህ ቀንደኛ ሄሉ ሄሉ ፍቅር እና ጥሩልኝ ጥሩልኝ ጥሩልኝ ጥሩልኝ ዳኒና ጽግሻ እነሱ ቤት እኔን የፈለገ ሰው አያጣኝም። ኮሜንት እጽፋለሁኝ ማለት ነው። እና ውድ ቤተሰቦቼ እንግዲህ ምን ለማለት ፈልጌ ነው ትናንትና በያቤት በተለቀቀው ቪዲዮ ላይ የእኔን ሀሳብ ሰጥቼ በነገራችን ላይ ቪዲዮዬን በደንብ የሚከታተል ሰው እንደዚህ ኮሜንት ላይ ትኩረት እንትን ብሎ ይጽፋል ብዬ አላሰብኩም። ምክንያቱም ቪዲዮ ላይ ድራማ ነው ብዬ የምናገረው ስለ ፍቅራቸው ሳይሆን ስለ ጸቡ፣ ወይም ደግሞ በዕለቱ ስለተሰራው ቪዲዮ እንደሆነ በግልጽ አሳውቃለሁ። ኮሜንት ላይም ያ ሀሳቤ ነው የሚመጣው። በዚህ አጋጣሚ ልታውቁ የምፈልገው ነገር እኔ ድራማ ነው የምለው ጸባቸውን ያ ልዑልና ማን ነው ሄሉ የሚያደርጉት ጸብ ነው ድራማ ነው፣ ፕራንክ ነው እያልኩ ያለሁት እንጂ የያብና ሄሉን ህይወት አይደለም። ፕራንክ ነው ወይም ድራማ ነው እያልኩ ያለሁት እንድትረዱስ ስለምፈልግ ነው። ማንም ሰው ኮሜንት የሚጽፈው ስለ ዕለቱ ቪዲዮ እንጂ ስለ ሰው ሰው ህይወት አይደለም ወይም ደግሞ ስለ ውስጣቸው ህይወት አይደለም። ይሄንም ማወቅ አለባቸው። ምን ጊዜም አንድ ሰው ኮሜንት የሚጽፈው ስለ ዕለቱ ቪዲዮ ብቻ መሆኑን እንድትረዱ ፈልጋለሁ። በዚህ አጋጣሚ ሲቀጥል ደግሞ ሄሉን እኔ ከኔ በላይ የሚያውቃት የለም ብዬ ራሱ ብል ማጋነን አይሆንብኝም። ምክንያቱም እኔ ሄሉ ገና ጩጬ ሀ ብላ ስትመጣ ከአራት ዓመት በፊት ነው ማውቃት። ገባችሁ። ስለዚህ ሄሉ ኮሜንት እናንተ እንደጻፋችሁት ማለት ነው፣ ያመነችበትን ነገር ብቻ ነው ወደ ሚዲያ የምታወጣው። አዎ በትክክል ለዛም ይሆናል ህይወቷ ተደጋጋሚ እየተጎዳች እና እየተሰበረች ያለችው፣ ሁሉን ነገር በሚዲያ ማውጣት። የሰው አፍ ደረቅ እንጨት ይሰብራል ይባላል። ሁሉን ነገር ቸኩላ ወደ ህይወቷን ያላትን ነገር ለሰው ታሳያለች። ያ ይጎዳታል። አንድ አፍ አለ ሁለት ደግሞ ህይወቷን እዩት። ያ ያናድደኛል እኔ ሁሉ ነገር ድብቅና ሚስጥር ቢሆን እኔ በጣም ደስ ይለኛል። የምናየውን ነገር መርጣ ብታሳየን ደስ ይለኛል። አሁ በእሷ ህይወት እንደሰታለን ብዙዎቻችን። ግን ደግሞ በዛው ልክ ደግሞ የሷ መደሰት የማይፈልጉ ስላሉ ህይወቷን ቀድሞ በቃ ይቀጥፈዋል። ያን ህይወቷን ስላቸው ሞት ሳይሆን እንደዚህ የህይወት ምንድነው የፍቅር ህይወቷን ያበላሸዋል። ከመጀመሪያው ካያቸዋት ከናቲ ጋ ጀምራ ያላት ነገር ግልጽ ናት። ሄሉ ካፈቀረች ትናገራለች። ማድረግ ካለባት ታደርጋለች። ግልፀኝነት ደግሞ ብዙ እንደሚጎዳ በእሷ ብቻለን በራሴም ህይወት ስላየት እና እያየትም ስለመሄድ ነው። ስለዚህ ሄሉ ግልጽናት አዎ ህይወታቸው ውሸት አይደለም። እኔም ደግሜ አሁንም እነግራቸዋለሁ። ግን እኔ እያልኩ ያለሁትኝ ከልውድጋ መጣላታቸውን የኔ በፕራንክ መልክ ነው፣ ድራማ ነው፣ እንደዛ ነው ከተረዳችሁት ማለት ነው። ያው እህቶቹ በጻፋችሁት ኮሜንት አልናደድም አልበሳጭም። አለመረዳት ችግር የለውም። ጠይቆ መረዳት ደግሞ ትልቅነት ነው። ሰው ሁሉን ከሚበላው ወደ ውስጥ ውስጡን ከሚያብሰለስል እንደዚህ ግልጽ አውጥቶ የሚናገር ሰው እኔ ደስ ይለኛል፣ ይመቸኛል። ግን ብዙዎች ተረድተው ነው ይህን ኮሜንት መልስ ያልሰጡኝ። ያው እናንተ ደግሞ አልተረዳችሁኝም ነበር አጻጽፌን። በኮሜንትም ተረዳድተናል፣ ተግባብተናል ለማስረዳት ሞክሬያለሁ። ግን ደግሞ እኔ መጽሐፍ አልወድም እንደነገርኳቸው እንደውም ትዕግስት ኖሮ ለእናንተ ጽፌያለሁ። በተፈጥሮ መጽሐፍ ብችል ኖሮ መቼ ከአስረኛ ክፍል ቀጭ ነበር። ጋይስ ማንበብ ራሱ ኮሜንት ነው እንጂ የምወደው እውቀት ያለው ነገር አልወድም። ወሬ፣ የወሬ ኮሜንት ታውቃላችሁ። እሱን ማንበብ ብችል ብዙ እውቀቴን የማዳብርበት ብዙ ኮሜንት ሳይሆን ብዙ ነገር አነብ ነበር። መጽሐፍ ማለት ነው፣ ጠቃሚ መጽሐፍ። እኔ ወሬ ነው የምወደው ወሬ ማንበብ ከአስረኛ ክፍል ተቀጨው ማለት ነው። አሁን የተረዳችሁኝ ይመስለኛል። እንግዲህ እግዚአብሔር አምላክ ይጠብቃት ብለው ካለችበት ካሳለፈችው አንጻር ምናምን እንጂ ሄሉ በዚህ ልክ ለገንዘብ ብላ ሕይወቷን ድራማ ትሰራለች ውሸት። እኔ ባስር ጣት ይፈርማለሁ ለእሷ ሲጀመር ማለት ነው እስካሁን ድረስ በማውቃት አራት ዓመት ማለት አራት ቀን አይደለም፣ ቀልድ አይደለም። ሰውን በብዙ መንገድ ተለዩታላችሁ፣ ታውቁታላችሁ። እና ፕራንክ ካልሆነ በስተቀር ፕራንክ ማለት የዕለት ቪዲዮ ካልሆነ በስተቀር በዚህ ልክ ወጣ ብላ እንደዚህ ዓይነት ቪዲዮ ሰርታም አታውቅም፣ ወደፊትም አትሰራም። ስለዚህ በዚህ መንገድ ተረዱት ውዶችዬ። ይሄ አሁን የተረዳችሁት ይመስለኛል። በተረፈ ደግሞ ኮሜንት ላይ የምጽፋት ነገርና ቪዲዮ አምጽቼ የምሰራት ሀሳቤ አንድ አይነት እንደሆነ እንድታውቁልኝ ነው። ከልዑልም ጋር ከያብም ጋር ጸብ እንደሌለ እንደገና ደግሞ እውነት ሆኖ ይሄ ነገር እውነት ሆኖ ብስሉት ራሱ ይሄ ልዑል ውሳኔ ትክክል አይደለም። አሁን ትናንት በተናገረችው ልዑልም በምንም ተአምር ቢሆን ከህይወቷ ማስወጣት ፍቅረኛ ተብሎ ገና ለገና ማስወጣት የለባትም። እንደ እኔ እኮ አሁን ለመደብኝ እንደ ድራማው ማለት እኮች ግዴታ ነው ምክንያቱም እውነት እንዳልሆነ እያወቅኩ እንዴት ነው ድራማ አይደለም ልል የምችለው ጸቡን ነው አሁን ቢሆን ግን ዞሮ ዞሮ ማለት ነው እውነተኛ ራሱ ቢሆን እህቴም ጽፈሽልኛል እንዴት ወንድም ስቲቀር የለም ይላልሽኝ እኔ ለፍቅረኛ ይቅርታ አድርጊልኝና ቤተሰቦቼን አልተውም እውነቱን ስለግራጩ ማለት ነው ስለ ጻፍሽልኝ ነው ለእኔ ምክንያቱም አንዳንድ ጊዜ ቤተሰቦቻችንን ባለማስቀደማችን ብዙ ህይወታችን የተበላሸ ከኔ ጭምር ስላለን መስማት ቤተሰብን ማዳመጥ አይደለም ቤተሰብ የቅርብ ጓደኛችሁን ራሱ ሁሉን ነገር ስሙት፣ ምናምን ሳይሆን ቆም ብላችሁ ለምን እንደዚህ አለኝ ብላችሁ ማስተዋል ጥሩ ነው። ሁሉ ነገር ስለወደዳችሁ ብቻ ያን ሰው ብቻ የምሰሙት ከሆነ ህይወታችሁ ሊበላሽ ይችላል። ያኛውም ሰው ስለወራችሁ ደግሞ ስሙት ብቻ ወይ ተግብሩት ብቻ አይደለም። ግን ሰምቶ ማጣራት የሚባል ነገር አለ። አሁን ድፍን ባለመልኩ ልዑልን ያ ምን ወዷለች፣ ወዷለች አለቀ። የልዑል ነገር ወደ ጎን ትታለች። ያ ደግሞ ጥሩ አይደለም ነው ያው። እንደ ቪዲዮ ሀሳብ ሲሰጥ እንግዲህ ቅር ካላችሁ ምንም ማድረግ አልችልም፣ ይቅር በሉኝ ማለት እንደ ቪዲዮ ነው። ምክንያቱም አንድ ሰው ቪዲዮ የሚሰራው ኮሜንት እንዲጻፍለት ወይንም ደግሞ ዩቲውበር ካለም ደግሞ ቪዲዮ እንዲሰራበት ይመስለኛል። እኔ እስከማውቀው ደረጃ ድረስ እና እንደ ቪዲዮ ሀሳብ እየሰጠሁ እሄዳለሁ። እንዴት ነው ታውቃላችሁ? ትረካ የሆነ አንድ ገጸ ባህሪን ይዞ መተረክ እንደዛ ብላችሁ ብትስሉ ጥሩ ነው። ዩቱብ ላይ የምናደርገው ነገር ማለት ነው። ከዛ ውጭ ላይ ሰብስክራይብ አድርጉ ቤተሰብ። በጣም አረዘምኩት የሄሉዬና የቢኒን ነገር ሳልናገር በክፍል ሁለት ልቀጥል ወይስ በዚሁ አጠራርጌ ልግ፣ እናስሙኝ። ሁለት ደቂቃ ስጡኝ። ስለነ ሄሉዬ ከዚህ በላይ በኋላ ደስ ይለኝ ነበር፣ ግን እንዳይነዝምባችሁ ማለት ነው። ሄሉ ቢኒ እንግዲህ ወንድሟን ጭምር ደስ የሚል ቦታና ደስ የሚል ፕሮግራም አሳልፈዋል። አለባበሳቸውን በጣም ያምር ነበረ። የምን አለባበስ ነው ብሎ ጠይቋል። ቢኒ ግን ቅርታ አድርጎልኝ የኦሮሚያ ክልል መሆኑን እንጂ በየት አካባቢ እንደሆነ ስለማላቅ የምታውቀው ጻፉልኝ ማለት ነው። ሽልማት ቢኖረው ግን እምጥ ጉድጓድ ገብቼ ቢሆን ቢኒ ያመጣለ ነበር ግን አንተ ዝም ብለህ ጥሩ ነው ያላችሁ ያልከው። እና እንግዲህ ስም ወቶላታል። ኪያ ኪያዬ ተብላለች። ለምን እንደዚህ ተባለች? ኪያ ማለት ምን ማለት ነበር ያልከው። ቢኒ የኔ የብቻ የግሌ። አይ ቢኒ አየ ቢኒ። ዳርዳር እኮ ቢኒዬ በቃ እንደ ድሮ ሰው አትግደርደር። አሁን እውነቱን አውጣው፣ እውነቱን አፍርጠው። አቤት የኛ ግፊት እኮ የኛ ቀመሞች እኮ መዳር ሲፈልገ መዳር ሲፈልገ ማፋታት ሁሉን ነው የምንችለው። የስተሰጠ ማለት ነው እና ዳርዳሩን ይላል የነገር ዳርዳሩ እስከ ስታነው ይላል። ሀገሬ ሰውና ቢኒ ያውጣው አፍርጠው። እኛለን ከወንኛ ፑሽ ፑሽ ፑሽ ፑሽ እናደርጋለን። በዚህ አጋጣሚ ግን እኔ ማለት ነው ፍቅራችሁን በቪዲዮ እንድታወጡት አልፈልግም። እውነቱን ስነግራችሁ ማለት ነው እዛው ጨርሱት። የሆነ ሳስቦ ሳስቦ የሆነ ያለቀ ነገር አለ። ሁሌ ሳቅ ነው የሚቀድማቸው ለእኛ ሊያወሩን ሲሉ። ስለዚህ ግድን አድርጋችሁ ልዑሌ ንግስቲቴ እየተባባላችሁ ኑሩልን፣ እና የተዋፍ የደረገ ነው የሚሰብረው። እኔ መጨረሻችሁን ብቻ ብታሳዩን ደስ ይለኛል። ያ ማለት ጋብቻ ደረጃ ቀለበት ደረጃ ስትደርሱ ፍቅራችሁ በውስጥ አጣጥሙት። ለማንኛውም ወዳቸዋሉ። የኔ ውድ ቤተሰቦች መልካም ጊዜ ሆነላችሁ። ላይክ ሰብስክራይብ አርግቻውቸው